ሰላም የተወደዳችሁ ኢትዮጵያውያን፣ ኤርትራውያን እንደምን አላቸው? እንደምን ቆያችሁ? ዛሬ የመጣሁት ልለምናቸው፣ ልምማጸናቸው ነው። እሱም ምንድን ነው? አንድ ኢትዮጵያዊ ወጣት ታዳጊ ሚዲያ ላይ እየለመነ እያለቀሰ ሰው የለኝም እያለ አገኘሁት። በጣም አሳዘነ። ገና ልጅ ነው፣ ታዳጊ ነው፣ የ18 ዓመት በሰው አገር በበሽታ እየተሰቃየ የሚበላው፣ የሚጠጣው ሚለብሰው ልብስ አቶ ታርዞ፣ እራቁ እየዋለ እያደረ አገኘሁት። ሚዲያ ላይ ነው ያገኘሁት። በጣም አሳዛኝ። እባካችሁ እርዱኝ፣ እባካችሁ ድሮስልኝ እያለ ይማጸናል። እናንተ ኢትዮጵያውያን፣ ውድ ኢትዮጵያውያን፣ ለዚህ ወንድማችን እንድረስለት። ብዙ ወንድሞቻችን እህቶቻችን ሳንደርስላቸው አልፈዋል። አሁንም ለዚህ ወንድማችን እንረስለት እንግዝ። እናት ምንም የላትም። አባትየውም በቀን ስራ የሚተዳደር ነው። ምንም ማገዘዝ ልጁ ሰው የለኝም። ከጎኔ አብረኝ የሚውል የሚያድር እንኳን የለኝ። የቲቪ በሽተኛ ሆኘ ብቼን ነው የማድር። የምወሉ አንዲት ጃኬት፣ አንዲት ስሬ አለች። ቀን ቀን ጃኬቷን ለብሻት ሆናለሁ። ማታ ማታ ግን ትንትን ስለሚለኝ ራቁቴን ነው። በጣም ያሳዝናል። ስንቶቹ ወንድሞቻችን እህቶቻችን በሰው ሀገር እየተሰቃዩ የአሳራት እየሆነ ቀሩ። አሁን ይህ ወንድማችን በሕይወት አለ እንድረስለት። ከበሽታው ድኖ የሚወጣበትን መንገድ እናት አባቱን ወህ የሚሉበት እናቱ ቀን ማታ በምታለቅስበት አይኗ ጠፍቷል። አንድ አይኗ ጠፍቷል። ልጅ አላት ከጀርባ አዝላ። ሌሎች ደግሞ አሉ እነሱን አሳልፋለሁ እኔም ለራሴም አሳልፋለሁ፣ እየጠጠሩ ብዙ ኢትዮጵያውያን ኤርትራውያን እናሳልፋለን ለዘመዶቻችን የራሳችን ህይወት እያለፈ። ስለዚህ ለዚህ ወንድማችን አሁንም እንድረስለት። በተለይ ዲያስፖራ ሀያ ዶላር አስር ዶላር ብንሰጠው ለእኛ ምንም አይደለም። ለሱ ግን በጣም ከበሽተው ድኖ ነገ ኢትዮጵያውያን ኤርትራውያን እግዚአብሔር ይስጠልኝ ከዚህ ኤዳ ከዚህ ስላወጣችን ብሎ ያመሰግናል። አያመስግነንም፣ ችግር የለውም ግን ፈጣሪን ስንልበት ይህን ልጅ እንግዘው እነርደው እባካችሁ ፕሊስ፣ ሙስሊምም ሆናችሁ ኦርቶዶክስም ሆናችሁ ወንጌላዊም ሆናችሁ፣ የትኛውም እምነት ተከታይ ሰው ስለሆነ ብቻ እንግዘው። ሰውን ለመርዳት ሰው መሆን በቂ ነው። የትኛውም ብሔር ይሆን ብሔሩንም የማትጠይቁ ሰው ነው። በቃ ያልፍልኛል ብሎ ወጥቷል። ያልፍልኛል ብሎ ወጥቶ ግን የገጠመው ሌላ ነው። በጣም ተሰቃይቶ ሊቢያ ቢደርስም ብዙ ድብደባ፣ ብዙ እንግልት ስለደረሰበት የቲቪ በሽተኛ ሆኗል። ህጻን ልጅ ህይወቱ ካለፈ ወዲያ ብለን ብናዝን ትርጉም የለም። በህይወት እያለ ግን ብናድነው፣ ብናተርፈው ለእኛ ለቤተሰቡም ሀሪፍ። ስለዚህ ውድ ኢትዮጵያውያን እባካችሁ፣ አካውንት ነበሩ አስቀምጥላችኋለሁ። ስልክ ቁጥሩን ከፈለጋችሁ አስቀምጥላችኋለሁ። ሌሎች ደግሞ ብዙ ተከታይ እንዲሁም ደግሞ ባሪያ ሊወጣ ወጣ፣ ቲክቶክ ያላችሁ ልጁን አስገቡትና ሰዎች እንዲረዱት። እግዙት ፕሊስ ፕሊስ፣ እባካችሁ እንተባበር። ሰው ከሞተ በኋላ ብናዘን ትርጉት። ብዙ ኢትዮጵያውያን፣ አሁን አገራችን ባለው ሁኔታ የምታውቁት፣ እየወጡ ያልፍልናል እያሉ እየሞቱ እያለቁ በኦሽኑ የሚቀሩት ብዙ ናቸው። ስለዚህ ሁላችንም ተረባርበን ይህ ልጅ እናድን እባካችሁ፣ እባካችሁ ይህን ቪዲዮ ሸር አርጉት፣ ሌሎች እንዲደርስ የምታዩት ደግሞ በቃ ምችሉት በኢትዮጵያም ሆነ የትኛውም ዓለም የምትኖሩ አምስትም አስርም ያላችሁ ለዚህ ልጅ አስገቡለት። አካውንት ነንበር ያባቱ ነው፣ ኢትዮጵያ ነው። የእሱ ምንም የለውም፣ ምክንያቱም ሕገ ወጥ ስለሆነ አይደለም። አካውንት ነንበር፣ ልብስ እንኳን አንዲት ሱሪ አንድ ጃኬት ነው ያለው። ስለዚህ ሁላችንም ይሄንን ልጅ እናድን። ይሄ ልጅ ብቻ የለም፣ ብዙ ኢትዮጵያውያን አሉ። በተለይ ሊቢያ ላይ የሚሰቃኝ ወጣት ስንኮና ምንባለው ላልሰማ እንችላለን። ነገር ግን በቃ ስህተት ቢኖርም እነዚህ የሚወጡ ወንድሞቻችንን ሌሎች እንዳይወጡ መስራት አለብን። ከወጡ በኋላ ደግሞ የሚመለሱበትን የሚድኑበትን መንገድ ማመቻቸት። እባካችሁ፣ በተለይ ዲያስፖራዎች፣ አምስትም አስርም ዶላር ብትልቁ በጣም ብዙ ስትጠራቀምቼ ለሱ በጣም ታግዘዋለች። ስለዚህ እባካችሁ ፕሌስ አካውንት ነምበር አስቀምጥላችኋለሁ። ልጁ ደግሞ የሚያስቀምጠው ቪዲዮ አስቀምጥላችኋለሁ። ምን እያለ እንደሚመጽ እስኪ ስሙት። አያሳዝናችሁም? ወጣት ወንድ ልጅ ራቁቶ ቆሞ እንደዚህ ሲያለቅስ፣ ወንድም ያላችሁ በተለይ እህቶች ሴቶች አጨክሩ። ሮሮ ናቸው። እባካችሁ እርዱት። ቪዲዮውን እስክዩት። ስለ እግዚአብሔር ሙስሊሞች አለ ይዛችሁ፣ እኔ ወሽተኛ ነኝ እየተሰቃየው ነው። ሊቢያ ላይ የሚረዳኝ ወገን ዘመድ የለኝም። ውዲቱ አረ በእግዚአብሔር እያያችሁ አትለፉ። እናቴ በቢኪራይ ሁለት ህጻናቶችን ይዛ እየተሰቃየችብኝ፣ ትንሹ እህቴ ገና በሁለተኛ ክፍል ተምር ታቁማለች። ወገኖች ስለ እግዚአብሔር ብላችሁ እያያችሁ አትለፉ። ገና የአስር ወር ሕፃን በጀርባ ይዛ እየተሰቃየችም ቤተ ክርስቲያን በረዳ እየለመነች ነው ለመድኃኒት መተለከል። ውድ ወገኖች ስለ እግዚአብሔር ብላችሁ እያያችሁ አትለፉ። አረ በመድኃኒዓለም ሙስሊሞች በአላ እኔ ማንም እየረዳኝ አይደለም። የፖስት ቁጥሩን ቪዲዮ ማንም እያየልኝ አይደለም። እባካችሁ መርዳት የምትችሉ በገንዘብ መርዳት የማትችሉ ደግሞ ላይክ ሼርኮክ፣ ሊንክ በማድረግ ተባበሩ። እባካችሁ ወገኖች ተቸግሬ ነው ማስቸግራችሁ። ስለ መድኃኒዓለም ብላችሁ አረ በቅዱስ ገብርኤል ልጃችሁ የሚረዳኝ ሰኝ ለምን የታማሚ ነኝ። የቲቢ በሽተኛ ነኝ። አረ በመዳን ያለ እያመመኝ በጣም ነው የሚያሳዝን። ሸር አድርጉት፣ ለብዙ ሰው እንዲደርስ አድርጉት። ወንድማችን ካለበት በሽታ ድኖ የተሻለ ደረጃ የተሻለ ሕይወት እስኪያገኝ እንግዘው፣ ከዚህ ማአት የሚወጣበት መንገድ እናመቻቸው። ሸር እንደምታረጉት ተስፋ አረጋለሁ። የምሰጡ እግዚአብሔር ስጣችሁ። ሸር የምታረጉ ደግሞ ከላላችሁ ሸር አርጉት። ለሚሰጡ አምስት ማስረም ለሚሰጡ አምስትም አንድ ብር ስትጠራቀም፣ ለሱ ብዙ ነው። ማነሱን ሳይሆን መስጠታችሁን ያላችሁን እጃችሁን ዘርጉለት። እግዚአብሔር ይስጥልኝ። ቀናችሁ የተባረከ ይሁን። ኢትዮጵያውያን እንተባበር። ይህ ክፉ ጊዜ እስኪያልፍ የትኛው ወንድሞቻችን እንንክስ፣ እንተባበር። መልካም ጊዜ ይሆንላችሁ። እወዳችኋለሁ።